የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በውይይት መድረኩ እንደገለጹት በክልሉ የዜጎች ህይወት በዘላቂነት መቀየር በሚያስችሉ ተግባራት ላይ በትኩረት እየተሰራ ነው ብለዋል። የማህበረሰብ ጥሪት ግንባታና የቤተሰብ ኑሮ ማሻሻያ ፕሮጀክት ለማሳካት በተያዘለት የጊዜ ሰሌዳ መሰረት ተግባራዊ ማድረግ እንደሚገባ አሳስበዋል። ይሄ ዛሬ የተገኛችው ሰዎች ሀሳቡን ለዋና አስተዳዳሪዎችን ለፓርቲዎችን ነግራችሁ በጋራ እየሰራችሁ መሄድ ይጠበቃል። ሁለተኛው ጠንካራ ክትትል ማድረግ፣ ያለ ክትትል አይሰራም። ይሄ ስራት ያ በየ አካባቢ የተለያዩ ፍላጎቶች ስላሉ ከፍላጎቱ በላይ ሆኖ ስራውን ማስፈጸም ነው እና አንዳንድ ቦታ ፈጥነው የሄዱት ክትትል ስላለ ነው። አንዳንድ ቦታ ቆይተው ነው የገቡት። ሰው ይሄ መጨረሻ ላይ እያንዳንዱ ሰው በሰራው መጠን ይሞገሳል ያልሰራ ደግሞ ካለ ይጠየቃል አቅጣጫ ለውጥ የለንም ሶስተኛው ስራው በተባለበት ጥራት ሰርቶ ማጠናቀቅ ጥራት ፍጥነት ጥራት ኦዲት ይደረጋል። ስራ ዜጎች በቋሚነት ራሳቸውን የሚችሉበት ስልት በመቀየስ መስራት ይገባል ያሉት ርዕሰ መስተዳድሩ የፕሮጀክቱን አፈጻጸም በኦዲት ማረጋገጥ ተገቢ ስለመሆኑ አብራርተዋል። ህዝቡን በማስተባበር በራስ አቅም የሰብአዊ ድጋፍ አስተማማኝ ለማድረግ የተጀመረው የምግብ ክምችት ማጠናከር ተገቢ ስለመሆኑም ርዕሰ መስተዳድሩ አጽንኦት ሰጥተዋል። በቋሚነት ዜጎችን የማደራጀትና ራሳቸውን እንዲችሉ የማድረግ ስራ ነው። በዚህ መንፈስ እንስራ። በዚህ አጋጣሚ ብዙ ሰዎችን ከእንትን እናወጣቸዋለን፣ ወደ ተሻለ ደረጃ እናደርሳል። ትራካቸው ይቀየራል። ራሳቸው ልጆቻቸውን ሊያስተዳድሩ የሚችሉበት ነገር ይኖራቸዋል። ይህም በጥንቃቄ ካገዝናቸው ብዙ ሰው ወደ ተሻለ እንትን ውስጥ ይደርሳል። ሰው ይሄን አስባችሁ ስሩ። ይሄን ታሪካዊ ስራ በደንብ ፈጽመን በቀጣይ ደግሞ ትምህርት የምንወስድባቸው እንደተባለው ትምህርት ወስደን ትልልቅ ነገሮች ትልልቅ ገንዘቦች ሲመጡ እንዴት እንጠቀማለን የሚል ፕራክቲስ ነው የምናደርገው። መደጋገፍ በውስጡ አለ፣ እንደጋገፋለን። ሰብአዊ ድጋፍ ባስቀመጥነው እቅድ መሰረት መሰራት መቻል አለበት። አስተማማኝ የምግብ ክብጭት እንዲኖረን ወቅቶችን በአግባቡ መጠቀምና መጠባበቂያ ፈንድን ማጠናከር። ወደኋላ የቀራችሁት ቀርቦላቸዋል፣ ፊድባክ የሚሰጣል። በዚሁ መሰረት በፍጥነት አሁንም ስራዎችን ማሳካት ያስፈልጋል። የማዕከላዊ ኢትዮጵያ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ማረጉ ማቴዎስ በበኩላቸው ከዚህ ቀደም የምግብ ዋስትና ፕሮግራም ለማሳካት በሚደረገው ጥረት በርካታ ሀብት ሲባክን እንደነበረ ተናግረዋል። በክልሉ ከተረጅነት ወደ ምርታማነት ለመሻገር የማህበረሰብ ጥሪት ግንባታና የቤተሰብ ኑሮ ማሻሻያ ፕሮጀክት አፈጻጸም ውጤታማ እንዲሆን በትኩረት መስራት እንደሚገባ አመላክተዋል። ከተረጅነት ለመውጣት የሚደረገው ርብርብ ውስጥ ትርጉም ያለው ውጤት ማስመዝገብ የሚያስችል ስራ ነው የተያዘ። አንዱ ፋይናንሽል አፈሳሰሙ በጥብቅ ዲስፕሊን በተቀመጠው አግባብ ፋይናንሽል ፐርፎርማንሱ ይታያል። እያንዳንዷ ፋይናንሽል ፐርፎርማንስ ትታያለች ማለት ነው። ፕሮጀክት ከሆነ ሁለተኛው ፋይናንሱ በወጣው ልክ ፊዚካል ፐርፎርማንስ አለ ወይ? ምን ተሰራ የምለው ፊዚካል ፐርፎርማንሱ መገምገም አለበት ማለት ነው። ልክም ተደርጎ እሱ ተይዞ መገምገም ሶስተኛው ታይም ፍሬም ነው። በለመድነው መንገድ ገንዘብ አሳድርን የምንመልስበት አይነት በጣም የያዝዙ መንገድ የምንከተል አይደለም። ሰላሳ ከተባለ ሰላሳ ነው። ይሄን ደግሞ በምን መንገድ አረጋግጡ ተብለናል። በድጋፋዊ ክትትል፣ በግንኙነት አግባብ በየቀኑ የኮማንድ ፖስት ስርዓት ስታብሊሽ ተደርጎ መረጃ ሊሙጥ አድርጉ ተብለናል። ስታብሊሽ አድርገናል። በዛ እየቀጠልን ነው